ሰላም ጋይስ አሁን ለአውራ የመጣሁት እንዴት ኢንክላይን ፕሌን ላይ ቦክስ ፕሌስ ቢደረግ የእሱን ፎርስ አናሊሲስ እንዴት ልንሰራ እንደምንችል። አሁን ኢንክላይን ፕሌን ስንል ኖርማሊ ፕሌን ኮንሲደር ስናደርግ ፕሌኑ ሆሪዞንታል ነው እንጂ ቴታ የምትባል ነገር አንግል የለውም። አሁን ግን ኢንክላይን የተባለበት፣ ኢንክላይን ማለት የማጋደል ቢሄቪየር ማለት ሶ፣ በቴታ ከሆሪዞንታሉ ኢንክላይን አድርጓል ይሄ ፕሌን እና ይሄ ፕሌን ላይ ቦክስ አለ። ቦክሱ ቴንደንሲው ወደ ታች የሞረድ ነው አይደለም? ሶ እንዴት ነው ፎርስ አናሊሲሱ፣ እንዴት ነው ፎርሶቹን እዚህ ቦክስ ላይ ያሉትን ዲተርሚን ልናደርግ የምንችለው የሚለውን ነገር ዛሬ ለማውራት እንሞክራለን። እሺ አሁን ኮንሲደር ስናደርግ እንደዚህ ጊዜ ማወቅ ያለብን ነገር እዚህ ቦክስ ላይ አክት የሚያደርጉት ፎርሶች እነማን ናቸው? አንድ ፎርስ አለው አንደኛው ፎርስ ግራቪቲ በግራቪቲ አማካኝነት የሚመጣ ፎርስ አለ። እሱም ማስ ታይምስ ግራቪቲ ባል ኦር ዌት ዌት አለ። ይሄ ቦክሱ ዌት ነው፣ ኖርማሊ በግራቪቲ አማካኝነት የሚመጣ ዌት አለው ነው። አሁን ግን ኢንክላይን ፕሌን በመሆኑ አማካኝነት ቺን ፎርስ ይሄ ዘጠና ዲግሪ ወደታች እየወረደ ነው ያለው። ይሄንን ሪዞልቭ ማድረግ ይጠበቅብናል። ሪዞልቭ የምናደርገው በ ከፕሌኑ ኖርማል ዘጠና ዲግሪ እና በፕሌኑ ፓራላል በሆነ መልኩ ነው ሪዞልቭ እናደርገዋለን። ቺን አሁን ሪዞልቭ ልናደርግ ስንሞክር ቺን ኤክስ ፕራይም እንላታለን። አሁን እዚህ ጋር ያለችው ኤክስ ናት፣ በዚህ ወደ ላይ ደግሞ ዋይ ነው። ኦፍ ኮርስ ይሄንን ታውቃላችሁ። ይሄ በዚህ ሳይድ ዋይ ነው፣ በዚህ ኤክስ ነው። አሁን ግን ኢንክላይንድ የሆነ አንግል እያየን ስለሆነ ኤክስ ፕራይም እና ዋይ ፕራይም የሚባል ነገር ኢንትሮዲውስ እናድርግ። ዋይ ፕራይም ይሄ ኮኦርዲኔቱ እቺ ኮኦርድኔት በሆነ አንግል ሮቴት ተደርጋ ብላችሁ አስዩም አድርጉ፣ አስዩም አድርጉ ያዙት እንደዛ ነው። ስለዚህ አሁን ምንድን ነው ማወቅ የፈለግነው እነዚህን በዚህ ሳይድ ሪዞልቭ የተደረጉትን በዚህ ሳይት ይሄኛው እና ይሄኛውን ፎርሶች ዲተርሚን ማድረግ ነው እንፈልጋል። ስለዚህ እሱን ዲተርሚን እንዴት እናደርጋለን? አሁን እቺን ነገር ኮንሲደር እናደርግ። እቺኛዋ እቺኛዋን ኮንሲደር እናደርግ። እቺኛዋን ትራያንግል እቺኛዋን ትራያንግል ኮንሲደር እናርጋት። እሷን እዚች ያለ ሳላት። አሁን እንደዚች እንደዚች እንደዚህ አለ፣ እንደዚህ አለ እንደዚያ አሉ አሁን ዚያ ይሄኛው ኤምጂ ነው ይሄኛው ቴታ ነው ይችኛው ቴታ ናት አሁን ማወቅ የፈለግ ነው በዚህ ሳይድ እና በዚህ ሳይድ ያሉትን የዚህ የኤምጂ ኮምፖነንቶች ነው ማወቅ የፈለግ ይሄ እንዴት እናውቅ እንችላለን? ይሄ ራይት አንግል ነው። ኤምጂ ና ኤምጂ ና ይሄኛው ና ሆሪዞንታል ፕሌኑ ራይት አንግል ናቸው፣ ምክንያቱም ግራቪቲ በዘጠና ዲግሪ ነው አክት የሚያደርገው። ስለዚህ ኤምጂ ዘጠና ዲግሪ ከሆነ ከሆሪዞንታሉ፣ ይሄኛው እቺኛው አንግል ዘጠና ማይነስ ቴታ ትሆናለች ማለት ነው እና አሁን እንደምታውቁት እንደዚህ ቢሰጣቸው አሁን ለምሳሌ የሆነ ቬክተር እናዚች አንድ አንግል አለች ቢባል አልፋ፣ ይህን ኮምፖነንት ዲተርምን ለማድረግ ብንፈልግ ኮስ ነው የምንጠቀመው፣ ቢኮዝ ሆሪዞንታል ስለሆነ ማለት ነው። ይህም ተመሳሳይ ነው በሆሪዞንታል ስለሆነ ይኛው ለኤክስ ፕራይም፣ ይህ ደግሞ ለዋይ ፕራይም ሆሪዞንታል በመሆኑ ምን እናደረጋለን ኤምጂ ኮስ ዘጠና ማይነስ ቴታ እንላለን ምክንያቱም ከኤክስ ፕራይም እና ከዚች ኤምጂ እና ከኤክስ ፕራይም ያለው ያንግ ዘጠና ማይነስ ቴታ በመሆኑ ማለት ነው። ስለዚህ ኤምጂ ኮስ ዘጠና ማይነስ ቴታ እንላለን። ይሄኛው ምን ይሆናል ማለት ነው ኤምጂ ሳይንቴታ ይሆናል ማለት ነው። ቢኮዝ አልተርናት አንግልስ ይሄ ዘጠና ማይነስ ቴታ ቢሆን ተለጋሪ ከጻፈው 90 ማይነስ ቴታ ቢሆን ይሄ ቴታ ቢሆን የዚህኛው ሳይን ቫልዩ ሳይንቴታ ከኮስ ዘጠና ማይነስ ቴታ ጋር እኩል ነው። ይሄ ህግ ነው። ስለዚህ ይሄን ካወቅን በዚህ በኩል አክት የሚያደርገው ፎርስ mg sin θ እንደሆነ ተረድተናል ማለት ነው። አሁን በሲሚላር አፕሮች ደግሞ ድጋሚ ነጻፋት ኤምጂ ሳይን ቴታ። አሁን በተመሳሳይ አፕሮች ደግሞ በዚህ በኩል ያለው ዳይሬክሽን ፎርስ ምን ይመስላል የሚለውን አሁንም ተመሳሳይ ዘጠና 90 ማይነስ ቴታ ነው አይደለም? ሶ ሳይን ኮምፖነንቱን ነው የምንወስደው ማለት ነው። 90 ማይነስ ቴታ ምን ማለት ነው? ኤምጂ ኮስ ቴታ አይደለም? ስለዚህ ኤምጂ ኮስቴታ ነው ማለት ነው። ስለዚህ ይሄን አወቅን ማለት አሁን፣ ይቅርታ እቺ እናጥፋት ይውላ እቺኛዋና የኤምጂ ኮምፖነንቶቹን እንዲተርምን ለማድረግ ስለሆን እነዚህ እናጥፋቸው። እሺ፣ እሺ ይውላ ምን ለማድረግ ነው? ቺ ኤምጂ ኮስቴታ ናት እቺ ኤምጂ ሳይንቴታ ናት። ይህን ተርም ለማድረግ ነው። አሁን ሌላ ደግሞ ፍሪክሽናል ፎርስ የሚባል ነገር አለ። ፍሪክሽናል ፎርስ ማለት የሞሽኑን ኦፖዝ የሚያደርግ ፎርስ ነው። አሁን ሞሽን ቴንደንሲው ወደታች ነው፣ ምክንያቱም ኢንክላይን ፕሌን ላይ ስለሆነ ኦብጀክቱ የመውደቅ ቴንደንሲ ነው ያለው። ይህንን ሪጀክት ለማድረገር ሪዚስት የሚያደርገው ፎርስ ፍሪክሽናል ፎርስ ይባላል። ፍሪክሽናል ፎርስ ደግሞ በምን ይሰጣል? ሚው ኤፍ ኤን ኤፍኤን ምንድነው ብትሉ ኤፍኤን ማለት ፎርስ ኖርማል ከኖርማል ፎርስ ኖርማል ፎርስ ከፕሌኑ ኖርማል ሪያክሽን ፎርስ የፕሌኑ ቦክሱ ላይ የሚያሳርፈው ፎርስ ነው። አሁን ለምሳሌ ቦክስ ይኖራችሁ እና ፍሪ ፎል ላይ ነው፣ እየወደቀ ነው። ግን በሆነ ነገር ብትደግፉት ደግሞ እዚህ ጋር ምን አይነት ፕሌኑ ቺፕሊን ቺኒያፕሊን እዚህ ላይ ያለ ቦክስ ላይ ያለው ምን አይነት ሪያክሽን ፎርስ አለው ሲባል ፎርስ ኖርማል ነው የሚባለው። ስለዚህ ፍሪክሽናል ፎርስ ሚው ኤፍ ኤን ነው ማለት ነው። አሁን ፎርስ ኖርማል አወቅን፣ ይሄኛውን አወቅን፣ ይሄኛውንም አወቅን፣ ኤምጂ ኮስቴታን አወቅን። ስለዚህ ወደ ፎርስ አናሊሲስ መግባት እንችላለን ማለት ነው። አሁን ፎርስ አናሊሲስ ላይ ስንገባ ምንድን ነው የምንጠቀመው? የምንጠቀመው ነገር ኢኩሊብሪየም ይባላል። ኢኩሊብሪየም ማለት ይሄ ነገር አይንቀሳቀስም፣ በሁሉም ዳይሬክሽን ያሉት ፎርሶች ይጣፋሉ እንደማለት ነው። ስለዚህ አሁን ኮንሲደር ስናደርግ ምንድነው የምናደርገው? ሰሜሽን ኦፍ ኦል ፎርሰስ ኢን ኤክስ ፕራይም ኢኩል 0 ሰሜሽን ኦፍ ኦል ፎርሰስ ኢን ዋይ ፕራይም ኢኩል 0 ዋይ ፕራይም እና ኤክስ ፕራይም ዳይሬክሽን ላይ ያሉት ፎርሶች ሲደመሩ ይጣፋሉ ምንም እንቅስቃሴ የለም በመጨረሻ እንደ ማለት ነው ስለዚህ አሁን ፖዘቲቭ ኤክስ ፕራይም ዳይሬክሽንን ይሄኛውን ወሰድኩኝ ለፎርስ ደግሞ በባይ ፕራይም ዳይሬክሽን ያለው ደግሞ ይሄን ወሰድኩኝ ፖዘቲቭ ማለት ነው ስለዚህ ምን ማለት ነው ይሄ በኤክስ ፕራይም ዳይሬክሽን ያለው ፍሪክሽናል ፎርስ ሲቀነስ ኤምጂ ሳይንቴታ ኩል ዮናል ዜሮ እና በዚህ በተመሳሳይ እንትን በዋይ ዳይሬክሽን፣ በዋይ ፕራይም ዳይሬክሽን ያለው ደግሞ ምን ይመስላል? ፎርስ ኖርማል ማይነስ ኤም ጂ ኮስ ቴታ ኢኳል ዜሮ ነው ማለት ነው። ስለዚህ ምን አወቅን? አሁን ፍሪክሽናል ፎርስን ማወቅ እንችላለን። ኤም ጂ ሳይን ቴታ እንደሆነ እናውቃለን። ያን ነው እዛን። ፎርስ ኖርማል ደግሞ ኤም ጂ ኮስ ቴታ እንደሆነ ማወቅ እንችላለን ማለት ነው እና በኖርማሊ ጥያቄዎች ሚውን አገኘ ልትባል ትችላለ። ኮፍሽንት ፍሪክሽን ፎርስ ኖርማል አገኘ ልትባል ትችላለ። ልታገኘው የምትችለው መንገድ ይህንና ይሄን ሪሌሽንሽፕ አውቀክ ከዛን እነዚህ አይነትም ደግሞ ሪሌሽንሽፕ ተጠቅመክ አንድ ላይ በማድረግ የተጠየቀውን ጥያቄ መመለስ ትችላለ ማለት። ስለዚህ ፎርስ አናሊስ ኢንክላይን ፕሌን ላይ ይሄን ይመስላል። አመሰግናለሁ ስላዳመጣችሁ ን